አትፍሩ የሚያስፈራራችሁ የሚጥላችሁ አይደለም የሚያስፈራራችሁ የሚመታችሁ አይደለም የሚገላችሁ አይደለም ባዶ የሚያረጋችሁ አይደለም ብቻችሁን የሚያስቀራችሁ አይደለም ይልቁኑ የሚያስፈራራችሁን ጉዳይ እግዚአብሔር ምርኮ አድርጎ ይሰጣችኋል ከአንተ ጋር እሆናለሁ ማለት ምን ማለት ነው የእግዚአብሔር ሰው ካላችሁ የሚያሰጥም ነገር አያሰጥምም የማያሻግር ውሃ ያሻግርሃል የማይከፈል ውሃ ይከፈላል መቆም የማትችልበት ቦታ ላይ ትቆማለህ አንተ በቆምክበት ግን ሌላ መቆም አይችልም አንተ ባለፍክበት ሌላ ማለፍ አይችልም አንተ የደረስክበት ሌላው መድረስ አይችልም ቢኮስ ኪዳን አለ። አንተ የአብርሃም ልጅ ነህ፣ የያይቆብ ልጅ ነህ፣ የይስሐቅ ልጅ ነህ። አንዳንድ ሰዎች ረፍት ፈልገው ነው የሚመጡት ወደ ጌታ። ጥሩ ነው፣ ምክንያቱም ጌታ ጋር ረፍታል። ግን እነሱ የሚመጡበት ሞቲቭ እረፍት ብለው ከዛች ቀን ጀምሮ ማረፍ ነው የሚፈልጉት። ሰልፍ የለም፣ መከራ የለም፣ ችግር የለም፣ ማጣት የለም፣ ማበቃ ሁሉ ነገር አልጋ በአልጋ ይሆናል ማለት አይደለም። እንደሱ አይነት ክርስትና የለም። ጌታን ይዞ ፈተና አለ አዎ። በጣም አ ችግር አለ አዎ፣ አለ መከራ አለ አዎ፣ አለ። መጽሐፍ ሲናገር ግን እግዚአብሔርን ለሚወዱ እንደ አሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ዛሬ በጣም ተዘጋጅቶ ለመጣ ተሰናድቶ ለመጣ ሰው መልእክት አለኝ። ክብር ለኢየሱስ ይሁን። እግዚአብሔር ከሚፈልገው ነገሩ ጋር ያገናኘዋል። ኢሳይያስ 43 ከቁጥር 1 እስከ 3 እና ኢሳያስ አርባ አራት ከቁጥር አንድ እስከ አራት አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል ተቤዥቻ አለውና አትፍራ በስምህም ጠርቻ አለው አንተ የኔነ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆን አለሁ በወንዞች ውስጥም ባለፍክ ጊዜ አያሰጥምህም በእሳት ውስጥም በሄድክ ጊዜ አትቃጠልም ነበልባሉ አይፈጅህም እኔ እስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ና ሳባንም ለአንተ ፋንታ አድርጌ ሰጥቻለሁ። በቃ አርባ አራት ላይ ደግሞ አሁንም ባሪያ ያቆ የመረትኩ እስራኤል ሆይ ስማ፣ የፈጠረ ከማዕፀን የሰራ የሚረዳ እግዚአብሔር እንዲህ ይላል፣ ባሪያ ያቆ የመረትኩ ይሽሩን ሆይ አትፍራ አትፍራ፣ ድገምና በለው አትፍራ። የመጨረሻ አትፍራ። እሺ። በተጠማ ላይ ውኃ በደረቀ መሬት ላይ ፈሳሾችን አፈሳለውና መንፈሴን በዘር ላይ በረከቴንም በልጆች ላይ አፈሳለው በፈሳሾችም አጠገብ እንደሚበቅሉ እንደ አኻያ ዛፎች በሳር ውስጥ መካከል ይበቅላሉ። አሜን። አሁንም ያዕቆብ ሆይ የፈጠረህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ አንተ የማነ የኔ ነህ። ወዳጆቼ እንኳን እግዚአብሔርን የሚያህል ትልቅ ሰማይንና ምድርን በእጁ ደግፎ ያለ ጌታ ቀርቶ የሆነ የምትወዱት ወዳጅ በዙሪያችሁ ያለ አንድ ሰው አንተ የኔ ነህ፣ አንቺ የኔ ነሽ ሲላችሁ የሚሰማችሁን ስሜት ታውቁታላችሁ። ዋው ብራቮ ለካ እንትና አለኝ ለካ እንትና አለችኝ ነው የምትሉት አሁን የሆነ ሰውዬ አይደለም አንተ የኔ ነህ እያለ ያለው አንተ የኔ ነህ አንቺ የኔ ነሽ ነሽ እያለ ያለው የእስራኤል ቅዱስ እግዚአብሔር ነው ኦኬ እንደ ነብይ እንዲህ ብያውጅብሃለሁ ለዚያ ላስፈራራ ጉዳይ ንገረው አንተ የእግዚአብሔር ነህ ለሟርተኛው ንገሪው የእግዚአብሔር ነሽ ለደጋሚው ንገረው የእግዚአብሔር ነህ ዘቢሮ ላይ ቁጭ ውሎ ለሚያስጨንቅሽ ንገሪው አንቺ የእግዚአብሔር ነሽ ተቤዥቼሃለሁእና አንተ የኔ ነህ። መቤዠት ማለት ምን ማለት ነው? መዋጀት በዋጋ መግዛት ማለት ነው። በዋጋ መግዛት፣ በዋጋ ከፍላችሁ የገዛችሁትን ጉዳይ ማንም በፈቃዱ መጥቶ ከእጃችሁ እንደማይወስድ እንደዛ፣ እኔንና አንቺን አንተን ከእግዚአብሔር ፈቃድ ውጪ ማንም በኔና በአንተ ህይወት ላይ ምንም ሊያደርግ አይችልም። ኦሬዲ ምን ብሎናል? ተቤዥቶናል፣ ተዋጅተናል። ዋጋችን ውድ ነው ንገረው ሰፈር መንደር ላይ ላለው እግዚአብሔር አንተ የኔ ነህ ይልሃል እና ተቤዥቻሃለውና አንተ የእኔ ነህ ካለ በኋላ በጣም የሚገርመው የሚቀጥለውን ክፍል ምናልባት አንዳንድ ሰዎች መረዳታችሁ እንዴት እንደሆነ ባላውቅም የኔን መረዳት ነው ምነግራቸው እግዚአብሔር ከተቤዥ በኋላ አንተ የኔ ነህ ካለ በኋላ ሰልፍ የለም መከራ የለም ችግር የለም ማጣት የለም በቃ ሁሉ ነገር አልጋ በአልጋ ይሆናል ማለት አይደለም ነገር ግን የሚገጥሙ ነገሮች የምድር ላይ ፈተናዎች ሁሉ ይገጥሙሃል፣ ግን ታሸንፋቸዋለህ። አጠገብሽ ላለችኋል ንገሪያት፣ የገጠመሽን ሁሉ ታሸንፊያለሽ። የሚገጥምን ሁሉ ታሸንፋለህ። አንዳንድ ሰዎች እረፍት ፈልገው ነው የሚመጡት፣ ወደ ጌታ ጥሩ ነው። ምክንያቱም ጌታ ጋር ረፍታል። ግን እነሱ የሚመጡበት ሞቲቭ እረፍት ብለው ከዛች ቀን ጀምሮ ማረፍ ነው የሚፈልጉት። እንደሱ አይነት ክርስትና የለም። ጌታን ይዞ ፈተና አለ። አዎ በጣም አለ። ችግር አለ። አዎ አለ። መከራ አለ። አዎ አለ። መጽሐፍ ሲናገር ግን እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ታውቃላችሁ፣ እኔ እናንተ፣ ሌሎች ሰዎች ለክፉ ያሉትን ጉዳይ እግዚአብሔር ለበጎ ያደርገዋል። ያ የፈራኸው ጉዳይ ተቀይረዋል። እግዚአብሔር ለበጎ አድርጎታል። ያንን ጉዳይ እግዚአብሔር ለበጎ አድርጎልሻል። ያንን ጉዳይ እግዚአብሔር ለበጎ አድርጎላችኋል። ያንን ጉዳይ እና ተቤዥቻለሁ፣ አንተ የኔ ነህ ካለ በኋላ በውሃ ውስጥ ባለፍክ ጊዜ አያሰጥምህም አለ። የሚገርም እኮ ነው አያችሁ። የሆነ ውሃ አለ ግን እንደማያሰጥመው እየነገረው ነው። በእሳት ውስጥ በሄድክ ጊዜ አለ አያቃጥልህም አለ ነው። ከዛ ነበልባሉ ምን አይልህም አይፈ በእሳት ውስጥ ባለፍክ ጊዜ ታቃላችሁ ሲድራቅ፣ ሚሳቅ፣ አብድናጎን አስታውሱ። መጽሐፍ ቅዱሳችን ላይ ሰባት ቶን በሚነድ እሳት ውስጥ እንኳ ተጥለው ሀሳባቸውን የመቀየር ፕሮግራም አልነበራቸውም። ባያድነንም እሱ ምንድን ነው አሉ። ይህንን ጌታ ከያዛችሁ በእሳት ውስጥ መንገድ አለ እያልኳችሁ ነው። መንገድ ብቻ አይደለም በእሳት ውስጥ ቆይቶ መውጣት ይቻላል። እንደነሲድራ ቆይተው ወጡ። አሁን ግን እግዚአብሔር ለያዕቆብ ቤት እያለ ያለው በእሳት ውስጥ ባለፍክ ጊዜ ምን አይልም? አያቃጥልህም አለና የሚገርመው ነገር ነበልባሉም አይፈጅህም። ነበልባል ማለት ምን ማለት ነው? ወላፈን ታውቃለህ? እንደዚህ እንደ አለንጋ የሚዘረጋ ሳትደርስበት ደርሶ የሚያቃጥል ነገር፣ ኢቭን እሱ እንኳን አያገኝህም እያለ ያለው ዳርቆ ማህ አይደለም የሚለው በእሳት ውስጥ እያለፍክ ነበልባሉ እንኳን አይፈጅህም። ዛሬ በክርስቶስ ኢየሱስ ስም የተነገረባችሁ ነገር ራሳችሁ አምናችሁ የተቀበላችሁት ነገር እንኳ ቢሆን ዛሬ ከዚህ ቃል የተነሳ እግዚአብሔር ነገሩን ቀየረው። እግዚአብሔር ነገሩን ቀየረው ሲ ነገሩ ተቀየረ በለኝ። በውሃ ውስጥ ባለፍክ ጊዜ አያሰጥምህም አለው። ከግብፅ የወጣውን የእስራኤልን ሕዝብ ተመልከቱ። ሙሴ የመራውን እግዚአብሔር ያሻገረውን ሕዝብ ዮርዳኖስ ሲደርሱ የሚገርማችሁ ነገር የሙሴን መጉረምረም ታስታውሳላችሁ። እና ብትርን ዘርጋ ዘርጋለው ብትሩን በዘረጋ ጊዜ ቀይ ባህር ለስንት ተከፈለ? አሁን እነኚህ ሰዎች ዋናተኞች አይደሉም ታውቃላችሁ። መጥተው መጥተው መጥተው ልክ የቀይ ባህርን ማጉረምረምና ጩኸት በሰሙ ጊዜ ደነገጡ። እንዴት ሆነን? በወጣን፣ መቼ በወጣን? እባክህ ፈጥነህ አውጣን ብለው ሙሴ ላይ ሲጮሁ የነበሩ ሰዎች አሁን ደግሞ የዮርዳኖስን ማጉረምረም ባዩ ጊዜ ደግሞ እንደገና ፊታቸውን ወደ ማና ዞሩ። ወደ እግዚአብሔር ሳይሆን ወደ ሙሴ። አንተ ጤነኛ አይደለህም እንዴ? ያ ሽንኩርትና ዱባ ይሻለን ነበር። ጡብ እየረገጡ መኖር ይሻለን ነበር። ለ430 ዓመት ወደ ሁለት ሶስት ትውልድ እኮ የተገዛ ህዝብ እኮ ነው ታቃ። ያ ህይወት ይሻለን አይሻልም። ከትላንትናው ዛሬ ነው የሚሻለው፣ ብታምንም ባታምንም ክብር ለኢየሱስ ይሁን። ከትላንትና ዛሬ ይሻላል፣ እና ያ ህይወት ይሻለናል። ምን ነው ሲላቸው ከፊት ለፊት ቀይ ባህር ከኋላ ፈርዖንና ሰረገላዎቹ፣ አስበላህን አስጨረስከን አሉት። በዚህ ጊዜ ነው እሱ ወደ እግዚአብሔር የጮኸው። ሙሴ ሙሴ፣ በእጅ ምን አለ አለው። ረስቶታል። ሲያስታውስ ብትር ነው። በባህሩ ላይ ዘርጋው አለው። በቃ ይሄ ነው ተአምራቱ። በባህሩ ላይ ሲዘረጋ ታውቃላችሁ ውሃ ከታች ወደ ላይ እንደዚህ ብድግ አለ እና ክፍል የእስራኤል ቅዱስ እግዚአብሔር ካንተ ጋር ሲሆን የማይታዘዝ ጉዳይ ይታዘዛል። ተፈጥሮ ሁሉ የማን ነው? የተፈጥሮ ባለቤት ማን ነው? ምድርና ሰማይን የሰራ ማን ነው? የብሱንና ውሃውን የፈጠረው ማን ነው? እግዚአብሔር ሰማው። ሳይወድ በግዱ ቀይ ባህር ሰማ። እንደ ግርግዳ ተከፍሎ ቆመ። የእስራኤል ሕዝብ አለፈ። እስ አለፍኩ በሉ። ታውቃላችሁ የእስራኤልን ሕዝብ የሚፈልገው ፈርዖንና ሰረገላው እንዳለ እነሱ በተሻገሩበት መንገድ እቺን ቦታ በደንብ ስሙኝ። እነሱ በተሻገሩበት እንሻገራለን ብለው ሲመጡ ምን ገጠማቸው? ዋጣቸው እ ዋጣቸው በሉ። ዛሬ ለኢትዮጵያ የማይበቸውን፣ ለቅዱሳን የማይበቸውን፣ ለምድሪቷ የማይበቸውን የሉሲፈርን፣ የአጋንንትን፣ የጨለመውን ዓለም የሚውጥ የእግዚአብሔር ክንድ ይገለጣል። የእግዚአብሔር እጅ ይገለጣል። የእግዚአብሔር ኃይል ይገለጣል። ምን ማለት መሰለ? የኪዳን ህዝብ ባለፈበት የእግዚአብሔር ህዝብ ባለፈበት የእግዚአብሔርን ህዝብ የሚፈልግ ጠላት ማለፍ አይችልም። መንገዱ መንገድ ሆኖ አለ። አዎ፣ ውሃው ነው ባህር ነው የተከፈለው፣ ግን መንገድ ሆኖ ነበር። መንገድ የሆነው ግን ለኪዳን ህዝቡ ብቻ ነው። ለሰው በማይመች ለሰው በማይታይ ሁኔታ እግዚአብሔር ያሳልፋቸዋል። ለሌሎች መንገድ ባልሆነ ለእናንተ ግን መንገድ በሆነ መንገድ እግዚአብሔር ያሻግራቸዋል። ለማን እንደምናገረው አላውቅም። የሆነን ሰው ግን ዛሬ እግዚአብሔር ያሻግረዋል። ትሻገራል። ወደድክም ትሻገራለህ፣ ጠላህም ትሻገራለህ። እሽም አልክ ማልከ ትሻገራለህ፣ እምቢም እንቢ ማልከ ትሻገራለህ። እግዚአብሔር ያሻግራችኋል። ከዛ ታውቃላችሁ፣ ባህር ውሃ የተኛበት ቦታ መቼም ደረቅ መሆን አይችልም። ማ ደረቅ መሆን ይችላል? አይችልም። እጅግ ረስርሰዋል። እና ምንድነው ሊሆን የሚችለው? ማጥ ነው ሊሆን የሚችለው፣ ማጥ ነው ሊሆን የሚችለው። የኪዳኑ ህዝብ እስኪሻገር ግን ያ ማጥ አስፋልት ነው የሆነው። አይገርምህም? አይገርምሽም? ጌታ ኢየሱስ ምስክሬ ነው። በፈራችሁበት በዚያ ጉዳይ ላይ ቆማችሁ ጉዳዩ መቼ እንደተቀየረ ሳታውቁ ጉዳዩ ተቀይረዋል። ማንም አልቀጠራችሁም፣ ግን መንፈስ ቅዱስ ጉዳዩን ቀይሮታል። የእግዚአብሔር እጅ ጉዳዩን ቀይሮታል። ከዛ ታውቃላችሁ እነሱ በተሻገሩበት እንሻገራለን ብለው ሲገቡ ማጡ ብቻ አይደለም ያሰመጣቸው፣ ውሃው ተከደነባቸው። እስቲ እጆቻችሁን እንዲያርጉና ጠላቴ ሆይ በሎ ስማ የኔን ነገር ለመክደን የኔን ነገር ለመዝጋት የወጣኸው አንተ፣ ዛሬ ያንተ ነገር በኢየሱስ ስም ተዘግቷል። ዛሬ ያንተ ነገር በኢየሱስ ስም በኃይል ተከድኗል። አይገርማችሁም? አይገርማችሁም? አበበ ባለፈበት በቀለ ሊያልፍ ሲመጣ አበበን ያሳለፈው መንገድ ለበቀለ አፉን ከፍቶ ሲጠብቀው አይታችኋል። ምን ማለት ፈልግ የመሰላቸው። እግዚአብሔር በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ ያለውን ቃል ነው እየነገርኳችሁ ያለሁት። እየሰማችሁኝ ነው ወይ? እና ከአንተ ጋር እሆናለሁ ማለት ምን ማለት ነው? የእግዚአብሔር ሰው ካላችሁኝ፣ የሚያሰጥም ነገር አያሰጥምም። እማያሻግር ውሃ ያሻግርሃል። እማይከፈል ውሃ ይከፈላል። መቆም የማትችልበት ቦታ ላይ ትቆማለህ። አንተ በቆምክበት ግን ሌላ መቆም አይችልም። አንተ ባለፍክበት ሌላ ማለፍ አይችልም። አንተ የደረስክበት ሌላው መድረስ አይችልም። ቢኮስ ኪዳን አለ። አንተ የአብርሃም ልጅ ነህ፣ የያይቆብ ልጅ ነህ፣ የይስሐቅ ልጅ ነህ። እነግርሃለሁ እግዚአብሔር ዛሬ በሕይወቱ ጣልቃ ገባ፣ በሕይወትሽ ጣልቃ ገባ። ከአንተ ጋር እሆናለሁ አለ። ኦኬ አለ ውሃን ተው በውሃ ውስጥ ባለፍክ ጊዜ አልኩኝ ተው አለው በእሳት ውስጥ በሄድክ ጊዜ አለው ምን አይልህም አያቃጥልህም ከምን የተነሳ ከእኔ የተነሳ እኔ ከአንተ ጋር እሆናለሁ ብያለሁ አደለ እሳቱ በፍጹም አያቃጥልህም ግባ መሃሉ ላይ ሴንተሩ ላይ ሰባት እጥፍ አደለም አስራ አራት እጥፍ ቢያነዱ እንኳን ምን አትልም አትቃጠልም አለና ቀጥሎ ምን አለው ወላፈኖም አይፈጅህም ማበል ገፍቶ ገፍቶ ችግር ገፍቶ ገፍቶ ሁኔታ ገፍቶ ገፍቶ አማኝን ክርስቲያንን ጴንጤን የት ጥሏል ከተባለ፣ እግዚአብሔር እግር ስር ኢየሱስ እግር ስር። ወላፈኑ አይፈጅህም አለው። ታውቃላችሁ ተቤዥቻ ያለውና እኔ ከማ ጋር ነኝ? አጠገብ ያለውን ሰው ንካውና የተቤዥህ እርሱ እግዚአብሔር ከአንተ ጋር ነውና አትፍራ። አሁንም ባሪያ ያዕቆብ፣ የመረጥኩ እስራኤል ሆይ ስማ የፈጠረህ ከማፀንም የሰራህ የሚረዳህም እግዚአብሔር እንዲህ ይላል፣ ባሬ ያዕቆብ የመረጥሁ ይሽሮን ሆይ አትፍራ እና ታውቃላችሁ፣ የሚያስፈራ ነገር እንዳለ፣ ችግር እንደሚገጥም፣ መከራ እንደሚገጥም፣ ከፊት ሰልፍ እንደሚኖር እግዚአብሔር በትክክል ያውቃል። የዛሬንም የትላንትንም ደግሞ የነገውንም እግዚአብሔር ያውቃል። ነገር ግን ከፊት በሚገጥም በየትኛውም ሁኔታ ውስጥ ወጀብና ማዕበል ውስጥ ብታልፍ፣ በብቸኝነት በባዶነት በማንኛውም አይነት ሁኔታ ውስጥ ብታልፍ፣ እኔ ግን ከማን ጋር አለሁ? አለ ከአንተ ጋር አለሁ። ስለዚህ ምናት አትፍራ። በገጠማችሁ ሁኔታ እየፈራችሁ ላላችሁ ሰዎች እንደ መልእክተኛ መልእክት ነው ምነግራቸው፣ አትፍሩ። የሚያስፈራራችሁ የሚጥላችሁ አይደለም። የሚያስፈራራችሁ የሚመታችሁ አይደለም። እሚያስፈራራችሁ የሚገላችሁ አይደለም። የሚያስፈራራችሁ ባዶ የሚያረጋችሁ አይደለም። የሚያስፈራራችሁ ብቻችሁን የሚያስቀራችሁ አይደለም። ይልቁኑ የሚያስፈራራችሁን ጉዳይ እግዚአብሔር ምርኮ አድርጎ ይሰጣችኋል። የሚያስፈራራሽን ጉዳይ እግዚአብሔር ምርኮ አድርጎ ይሰጥሻል። የሚያስፈራራህን ጉዳይ እግዚአብሔር ምርኮ አድርጎ ይሰጥሃል። ዛሬ ከኢሳይያስ መጽሐፍ አልወጣም። ምዕራፍ 49 ቁጥር 14 እስከ 18 ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህጸኗ ለተወለደው ልጅ እስከማትራራ ድረስ ህፃኑን ትረሳ ዘንድ ትችላለችን? አሁን እርሷ ትረሳ ይሆናል፣ እኔ ግን አረሳሽም። ሴት ከማህጸኗ የወጣውን ልጅ ምንትል ይሆናል፣ ትረሳ ይሆናል። ከዛ ቀጥሎ ስታዩ ኬሽን ማርክ አለው አይደል፣ እኔ ግን ምን አልልሽም፣ አረሳሽ። ምን ማለት መሰላችሁ? ለኢትዮጵያዊ እናት ማለት ምን ማለት እንደሆነ መቼም ማብራራት አይጠበቅብኝም። እናት እናት ከእናት የሚቀድም ነገር የለም። ከዚህ የተነሳ ነው አገር በእናት የምትሰየመው በሴት የምትሰየመው እና ሰዎች ለሴት የተለየ ክብር የሚኖራቸው ከዚህ የተነሳ ነው። ክብር ለኢየሱስ ይሁን። እናት እንኳን የወለደችውን ትረሳለች፣ ትተዋለች፣ ትደክማለች። እኔ ግን ምን አልልሽም፣ አልታውሽም፣ አረሳሽም፣ አልደክምብሽም ይልሻል። ማነሽ መጽናናት ያቃተሽ? ማን ነው መጽናናት ያቃተ? በሆነ ጉዳይ ሰው ያስፈለገ፣ ለሆነ ጉዳይ ገንዘብ ያስፈለገ፣ እግዚአብሔር አለ እያልኩ ነው። ባከ እግዚአብሔር አለ እያልኩሽ ነው። ለዛ ለሚያስፈራራቹ ነገር እግዚአብሔር አሳልፎ አይሰጣቸውም። እሺ፣ እነሆ እኔ በእጄ መዳፍ ቀርጨሻለሁ። እነሆ እኔ በእጄ መዳፍ ጨርሽ አለው እ ቅጥሮችሽም ሁ ጊዜ በፊቴ አሉ ልጆችሽ ይፈጥናሉ ያፈረሱሽና ያወደሙሽ ከአንች ዘንድ ይወጣሉ አይኖችሽን አንስተሽ ዙራሽ ተመልከች እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ ሁላቸው ሆነ የተነገረ ቃል ነው አሁን ላንቺና ላንተ እናገራለሁ። ትላንትና ያንተን ነገር አበላሽተው የሄዱ ትላንትና ያንተን ስም አጥፍተው የሄዱ ትላንትና የናንተን ነገር እንዳልነበረ አድርገው የሄዱ እነዚህ ሁሉ ይመለሳሉ። ዙሪያችሁን ስትመለከቱ እግዚአብሔር ጠላቶቻችሁን በረከት አድርጎ አሳልፎ ይሰጣቸዋል። እኔ ያው ነኝና፣ እኔ ያው ነኝና፣ እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ። እነዚህን ሁሉ እንደ ጌጥ ምንት ያለሽ ትለብሻቸዋለሽ አሁን ምን ማለት መሰላችሁ፣ በግልጽ አማርኛ ጠላትን መልሼ በረከት አድርጌ እሰጥሻለሁ። ያፈረሱ ጽዮንን ያፈረሱሽን ልጆችሽን እኮ ነው መልሼ ጌጥ አድርጌ አለብስሻለሁ። ለክብር አደርግልሻለሁ፣ ለበረከት አደርግልሻለሁ። የሆነ ሰው የሆነ ጉዳይ ከእጅ ወጥቷል፣ እግዚአብሔር እንደገና አሳልፎ ይሰጥሃል። እግዚአብሔር እንደገና አሳልፎ ይሰጠሻል። እግዚአብሔር እንደገና አሳልፎ ይሰጣቸዋል። እንደ ሙሽራም ትጎናጸፊያቸዋለሁ። ዋው፣ ይላል የሰራዊት ጌታ እግዚአብሔር። ለባሪያው ደግሞ እግዚአብሔር ያለኝን ልንገራቸው። መቆም የተከለከላችሁ ሰዎች፣ መቆም ያቃታችሁ ሰዎች፣ ያያችሁበት መድረስ ያቃታችሁ ሰዎች፣ እግዚአብሔር ከተናገራችሁ ነገር ጋር መገናኘት ያቃታችሁ ሰዎች፣ እንዳትገናኙም እንዳትቆሙም የተከለከላችሁ ሰዎች፣ ዛሬ ከልካዩን እግዚአብሔር ከፊታችሁ አነሳዋለሁ ብሎኛል።